ተመልካቾቻችን እንደተከታተላችሁት የመጀመሪያ አርባ አምስት ደቂቃ በዚህ አይነት ውጤት ተጠናቋል። የመጀመሪያ አርባ አምስት ደቂቃ ምን እንደሚመስል የተለያዩ ተመልካቾችን ለማነጋገር እንሞክራለን። እንደተመለከትነው ግን በእኛ ግምት አርባ አምስቱ ደቂቃ ያለቀው በአንድ ቡድን የበላይነት ነበር። ይህ ለምን ሊሆን እንደቻለ አጠገቤ የተለያዩ ባለሙያዎች አሉ። ጤና ይስጥልኝ። ጤና ይስጥልኝ። ስሞትን ማልበል ግርማ። አቶ ግርማ ይህን የመጀመሪያውን የአርባ አምስት ደቂቃ ውጤት እንዴት አገኘት? በጣም የሚያሳፍር ነው። የአንድ ቡድን ኃይለኝነትን ያየንበት፣ ፉክክሩ እንኳን በደንብ አላየንበትም እና በጣም የሚያሳፍር ነው። የመጀመሪያ 45 ደቂቃን አንድ ቡድን ብቻውን ሲጫወት ያየን ነው የሚመስለኝ። በእኔ ግምት እንግዲህ ለሚቀጥለው 45 ደቂቃ ቡድኑ ምን አይነት ለውጥ ማድረግ አለበት ይላሉ? ቀጥታ የሚቀጥለው አርባ አምስት ደቂቃ እንደ እኔ ግምት በጣም ብዙ ለውጥ መደረግ አለበት ነው የምለው። ምክንያቱም የአንድ ቡድን የበላይነት መጨናገፍ የሚችለው የተወሰኑ የታክቲክ ለውጦች ሲደረጉ ነው እና በእኔ ግምት የታክቲክ ለውጡ ምንድን ነው? አስር ቁጥራቸው አሁን አስቸጋሪ ነው። ይህ አስር ቁጥራቸው እየሄደ የሚያገባው እሱ ነው፣ የእኛን ልጆች ፊንታ የሚሰራቸው እሱ ነው፣ የሚያጥፋቸው ምን የሚላቸው እሱ ነው። ስለዚህ ይህ አስር ቁጥር ገና የእኛ ልጆች እንደገቡ ቀልጥሞ መጣል ቀልጥሞ መመጣል። ከዛ ለስር ቁጥሩ ደግሞ በኳስ በደንብ የሚሰጠው ማለት ነው፣ በደንብ የሚመግበው ማለት ነው። ስምን ቁጥሩ ነው፣ ስምን ቁጥሩ ነው። እንደዚሁ ሰው ሳያይ ተከታትሎ ቀልጥሞ እመጣል። እሱ አሁን ስምን ቁጥሩ ተቀለጠመ አደለ፣ አስር ቁጥሩ ተቀለጠመ አደለም። የኛ ልጆች ደግሞ አላሳለፍ የሚለው እዛ ተከላካይ ቦታ አንድ ግንብ፣ አራት ቁጥር ግንብ ማለት ነው። በቃ እሱንም እንደዚሁ ሰው ሳያይ ቀልጥሞ እመጣል ሱን ቀልጥሞ መጣል አይደለም ሶስቱ ከተቀለጠሙ የኛ ልጆች እየሄዱ እንዳያጠቁ ምን እንዳሉ ጎል እንዳያገቡ አራጋቢው ነው ኦፍሳይድ እያለ የሚወጣው አዎ አራጋቢ ነው ኦፍሳይድ እያለ ስንት ነገር የሚበጠብጠው አይደለም እሱንም እንደዚሁ ኮሚሽነሩና ይሄ ታዛቢ ዳኛው ሳይ በያዘው ዱላ አራጋቢውንም ራሱ አናቱን ቀልጥሞ መጣል። አራት ተቀለጠም፣ አይደለም አሁን አራቱ ከተቀለጠሙ በኋላ ዳኛው ደግሞ የኛ ልጆች አላግባብ ዝም ብሎ ቢጫ ካርድ ያሳያል። ምን ያሳያል? ምን ያሳያል? ስለዚህ ይሄም ዳኛው ተልእኮ ያለው ነው የሚመስለኝ ነው፣ ተልእኮ ያለው። ስለዚህ የሚመስለኝ እንደዚሁ ረዳትና ታዛቢ ዳኛው ሳይ እሱም ዳኛውንም ቀልጠው መጣ፣ በቃ እነዚህ ከተቀለጠሙ ውጤቱ ይለወጣል ባይነኝ። አሃ ይሄ የራሱ የግሉ አስተያየት ነው። ይሄ የግሉ አስተያየት ለመሆኑ፣ የእርሶ ሙያ ምንድን ነው? አሰልጣኝ ነው የእግር ኳስ አይደለም። የመረብ ኳስ አሰልጣኝ ኖታ? ኧረ በጭራሽ። ታዲያ የምን አሰልጣኝነት? ካራቴ? ጅዶ